አውጀ ነገስቱን መፍትሄ ስራውን መጽሐፈ ቆጵሪያኖስ መሩተ ሰለሞን የድግምት መጽሐፍቶች ከቤተክርስቲያን ይወገዱ። ደብተራ ማሰራሩን ከቤተክርስቲያን ያስወግድ። ይሄ ስራ ከአብነት ትምህርት ቤትም ከቆሎ ትምህርት ቤትም ይወገድ። ቤተክርስቲያን በጣም ከባድ ፈተና ውስጥ የገባችው ይሄ ነገር በተለማመዱ መሪጌቶችና መነኮሳት ነው። የምንኩስና ልብስ ለብሰው ቆሻሻ የሆነ ስራ የሚሰሩ በጣም በዝተዋል፣ ነው እያሉን ያለ ነው። ሌላ ነገር አላለ። ይህን ቪዲዮ ጋብዣችሁ እንለያያለን። እኔ ጨርሻለሁ። ቤተ ክርስቲያን እንድትዋረድ ምክንያት የሆኑት ማን እንደሆኑ እንድታውቁ ነው ይሄንም አቀርበው። በዚህ አጋጣሚ ይሄንን አሁን ማሳያችሁን ቪዲዮ ስታዩት የሚሰማቸው ነገር ብጽፉልኝ ደስ ይለኛል። እኔ አዝኛለሁ፣ ልቤ ደምቷል። እንዲህ አይነት ሰዎች እንዲህ አይነት ሰዎች ናቸው ቤተ ክርስቲያን ያቆሸሸዋት ብለን ስንናገር ጥፋት አለብን? የማንም አሕዛብ መጫወቻ ስንሆን ማላገጫ ስንሆን ይሄ ማን ያደረገው? ዝሙት ስሜቱን መቆጣጠር ያቃተው ሰው ዝቅ የሚያደርግ የገንዘብ ስሜቱን መቆጣጠር ያቃተው አምጡ እያለ የሚበላ የቴሌግራም ግሩፕን ቢከፍትም ለገንዘብ፣ ዩቲዩብ ቢከፍትም ለገንዘብ፣ ህዝብ ቢሰበስብም አምጡ ለማለት፣ ታቦት ቆመም አምጡ ለማለት፣ ሁሉ ነገር ህዝቡን ነጠቃ ነው። ህዝቡ ግን ቻይ ነው። አቤት ጫንቃው! ክርስቶስ ነው ብርታት የሆነው። ሀይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለማን ነው? ህዝብ ነው። አገልግ አይደለም፣ ህዝብ ነው። የቅዱሳን በረከት ያደረው ባላይ ነው፣ ህዝብ ላይ ነው። እንቲ ኃይልን በሚሰጠኝ ሁሉን ይችላለሁ፣ ሁሉን ይችላለሁ የምትለ ላይ ሁሉ የምትለ ላይ የደብተራን ፈተና የቤተክርስቲያንን ሽኩቻ ዘረኝነትን እችላለሁ በሚለው ተኩት። አቤት እግዚአብሔር እግዚአብሔር እናንተን ይህን ታግሳችሁ እስከ ፍጻሜ እስከ እድሜ ፍጻሜያችሁ ድረስ ተዋህዶን ጠብቃችሁ የምትኖሩ ሰዎች እድላችሁ በጣም በቃ እግዚአብሔር እንዴት እንደሚሸልማችሁ። ምክንያቱም ቤተክርስቲያን ምንም አላጠፋችሁማ። ምን አደረገች ቤተክርስቲያን? ያጎድፋት ያበላሻት ማናቸው? እኛና አገልጋዮች ነን። በቃ ቤተ ክርስቲያን ውስጥ ያለውን ነገር እንጃ። አንድ ኃይል አለ፣ እሱም ቅዱስ ቁርባን። እሱን በቃ እየበላችሁ እየጠጣችሁ፣ ብቻ አይናችሁ ሌላ ነገር አይመልከት። እና ይህን ቪዲዮ እዩት። የእነዚህ ሰዎች መላገጫ እንድንሆን ያደረገን አስማቱ፣ ድግምቱ፣ ቆሻሻ የሆነው ኮተት ነው። ከቪዲዮ በኋላ ምንም አላወራም። ከቪዲዮ በፊት ማውራችሁ በደንብ እንድታዩት ነው። ይሄ ነው ቤተክርስቲያን ያዋረዳት። ሰላሙን እኔ ነፍስ አባት የሚባል ነገር የለኝም ነበር እና እህቴ ናት። ከመንገድ ላይ አንጥታቸው ከመንገድ ላይ አንጥታቸው ነፍስ አባት የላትም እህቴና ነፍስ አባት ሁናት ብላ አንጥታል ማለት ነው። እና እኛ በቃ ደስ አለን እና ነፍስ አባት አላቅም ብዙ ጊዜ የለኝም ነበር እና ሆኑን ማለት ነው። ከዛ በኋላ በጣም እያከበርናቸው እኔ ሆነ የነፍስ አባት የማውቀው ከእናቴ ጋብሮ እናቴ ኦርቶዶክስ ናት። ከድሮ ልጅ ሆነን አብረን ያሳደጉን ማለት ነው እና በጣም ሪስፔክት ያለን ከእግዚአብሔር በታች አምነናቸው ምናምን ክልክ እናቴ እንደምታከብራቸው ነው አክብረናቸው የምናውቀው ማለት ነው እና እዚህ ጋር ሲመጡ ለእኔ በጣም ሪስፔክት ሰተን ሲመጠው በስነስርዓት አስተናግደ አስተናግደምን ብለን ነበር እና መጨረሻ ላይ ምን አደረጉ? የሆነ ቦታ ላይ ለወጥ አስል ከህቴ ጋር ቆይ አትውጡ ቆይ አትውጡ፣ ግቡ እጸልዬላችሁ ነው የምትወጡት አሉ። እንዳጋጣሚ ጠዋት ላይ ሲመጡ ማለት ነው እኔ የሆነ ውጭ ሀገር ለመሄድ ቪዛ ለማምጣት ነበር የሚሄደው እና ሁሉን ነገር ጨርሼ ማለት ነው። ከዛ በኋላ እጸልዬላቸው ብለያለው ብለው ቆመው ባልዲ ውሃ ይዛችሁ ነው አሉ። አመጣን፣ ነጠላችን ለበስን፣ እንደገና ቆምን ማለት ነው እየተጸለየ እያለ በአንድ አስር ደቂቃ እንደጸለዩ ወደቁ። ሰውየው ማለት ነው፣ ቄሱ። ሲወድቁ ምንድን ነው ሲወድቁ ደነገጥን። ከዛ ወይኔ ብለ ደግነቱ ሶፋ ላይ ነው የወደቁት። ከዛ ማንኮራፈት ጀምሮ ተኝተው ማለት ነው። ከዛ በላ ወይ ጉዳችን ፈላ፣ ሰውየው ሊሞቱ ነው ወይስ ምንድን ነው? እንደዚህ አይነት ነገር አይተናናቅም ብለን ደንግጠን ጠበቅን ማለት ነው። እንግዲህ ሲያንኮራፍት እኛው ማለት ነው። ጠበቅን አንድ ሀያ ደቂቃ ከተኙ በኋላ ሲነሱ እናንተ፣ በስመ አብ፣ ምን አይነት አምላክ ነው ያላችሁ እንደዚህ እናታችሁ አምላክ ገልብጦ ጣሪ ምናምን አሉና በቃ ከውን በላውሉና ጠላውል ውልቅ ብሎ ሄዱ ማለት ነው። ከዛ እኛ አላወቅንም። ለካሳቸው የሰሩትን ስራ ሰርተዋል። ከዛ በኋላ ሲሄድ ቪዛ የሚባል ተዘግቷል። አንድ ለአንድ ወር ያህል ተዘግቷል አሉ። እንዴ ነገ ነይና ውሰጂ ሰጅ ተብያለሁ በፍጹም በፍጹም በቃ ምን አለፋቸው። ምንም ነገር አይሆንም፣ አይሆንም። ስንት ሰዓት ሙሉ ስከራከር ማለት ነው። ተመልሼ ተናድጄ መጣሁ። ተቃጠለ ቪዛ ማለት ነው። እና እንደ አጋጣሚ የሆነ ድግስ ነበር። የምናውቃቸው እኔም እሳቸውም የሚያውቋቸው ጎረቤት ነበሩ። ድግስ ላይ ተገናኘን። እየሰማችሁ ይሆን አደለ? አዎ፣ እየሰማን ነው። ድግስ ላይ የተገናኘን ነው አንቺ ሁልጊዜ ጠጥቷ በጣም ከጠዋት ጀምሮ መጥተው ሲጠጡ ነበር የዋሉት እዛው ሰዎቹ ቤት ማለት ነው። እና በጣም ሰክረው እንደ መስከር ብለዋል። ከዛ አንቺ ሁልጊዜ አንቺን አገለግልሽ አለው አንቺ ግን ጋብዘሽኝ አታውቂም ምናምን አሉኝ። እንደውም ችግር አለው ጋብዣዎታለሁ ከፈለጉ፣ እርሶ እንኳን ለአባት ለሌላ የሚጋበዝ የለም ምናምን አልኩ ማለት ነው። ከዛ በባንዳ ሰወጣ ተጋብዥኛለሽ፣ እሺ፣ ችግር የለም አልኳቸው እና ጨርሰን ወጣን ማለት ነው። ስንወጣ እኔ በጣም ሩቅ ነው የምሄድበት፣ እሳቸው እዛ አካባቢ ናቸው። ከነሱ ጋር ከሰዎች ጋር ጸብ ነበራቸው፣ ትንሽ ጸብ ነበራቸው ከልጃቸው ጋር ማለት ነው። ከዛ ድግስ ከጠሯቸው ሰዎች ጋር እና በጣም ተናደዋል። ከዛ ቁጭ ወይ፣ የምነግርሽም ነገር አለኝ አሉኝ። ምንድን ነው የምነግሩኝ? እኔ እኮ ይሄዳለሁ የምትፈልጉትን ነገር ልጋብዛችሁና ምግብም የምጠጡትንም እዚሁ ከፍዬ እኔ ልሂድ እኔ ይመሽብኛል ስላቸው፣ ምን አለ፣ አረ የምነግርሽ ሚስጥር አለኝ አሉ። ምንድን ነው አልኩና ደነገጥኩኝ። ከዛ እሺ ብዬ ቁጭ ያልኩ ማለት ነው። ቁጭ ስል ለስላሳ ያዝኩኝ ማለት ነው። ለምን ቢራ አይ፣ እኔ ቢራ አልጠጣም እኔ ጠጥቼም አላውቅም እና ብዬ ሚሪንዳ እንዳያዝኩ ማለት ነው። ከዛ ምን አሉኝ፣ አንድ ሚስጥር የምነግርሽ ዛሬ አለኝ። ባለፈው እሄዳለሁ ብለ ስትይ እኔ ነኝ ደግሜ መሄድሽን ያቋረጥኩብሽ እንዳትሄጂ የሰዎቹን በሙሉ እንዲዘጋጋብሽ ያደረኩት ደግሜብሽ ነው አሉኝ። ምን አርጌዎት ነው ምነው? ምን አርጌ ነው? በቃ ደነገጥኩኝ። ከአንድ አባት እንደዚህ አልጠብቅም። አንድ አባት እንደዚህ ሲል በጣም ያስደነግጣል። እኔ በትልቅ ደረጃ ነበር የማያቸው። ከዛ በኋላ እንዴት እንደዚህ ያደርጉኛል? ልጆች አሉት፣ በልጆቹ ይዞት አለ። እንዴት እንዲ አይነት ስራ ይሰሩኛል? አምስት ቆንጆዬ ቆንጆዬ ልጆች አላቸው፣ ሚስት አላቸው። አስብ። ከዛ በኋላ እንዴት እንዲያደርጉኛል ስላቸው፣ አፈቅርሽ ነበር ማን እንድትሄጂብኝ አልፈልግም። በስመ አብ ወልድ ወመንፈስ ቅዱስ ብዬ በጣም የመጨረሻ ዘገነነኝ። በህይወት የዘግኖነኝ አያውቅም። እኔም ባለትዳር ነኝ። አስብ። ከዛ በኋላ እና እዛ በቃ እንዳትጅብኝ ብዬ ነው። በቃ ከአሁን በኋላ ይፈቱኛል ወይስ አይፈቱኝም? እኔ ከአሁን በኋላ ከኔ ጋር ምንም ግንኙነት የለትም። እፈታሻለሁ፣ አሁኑኑ እፈታሻለሁ። በቃ ልንገርሽ ብዬ ነው። እና ልንገርሽ ብዬ ነው። ይሄ ልጅ ደግሞ አስቸግሮኛል። ስላስቸገረኝ አሁን ራቁቱን አሳብጀው ላሳይሽው ወይ አሉኝ። እንግዲህ እኔ እግዚአብሔር ምስክሬ ነው፣ ልሳኔን ዛሬ ዘግቶት ይደር። እኔ ውሸት ከቀላቀል ቃል በቃል የተናገሩትን ነው። ትምህርት እንድትወስዱ ነው መነግራችሁ፣ ሰው ምን ያህል ክፉ እንደሆነ እና እቺ ሴት ፈልጋ እንደዚህ ፎቶ እንድትነሳ እንዳልሆነች ያደረጉትን ነገር ልነግራችሁ ነው። ከዛ በኋላ እንደዛ አሉኝና ከዛ መጨረሻ ላይ ፈትቼሻለሁ አሉኝ። ልጁም አሳብጄ ላሳይሹ ያሉኛ በጣም አናዶኛል። ቤቴን ሁሉ እስከመቀማት ደርሷል። አሁን ጨርቅ ነው ጨርቁን አስወልቄ ላሳዩ ሾች ሲሉኝ፣ ኧረ አባተው እንጂ ነር ነው እንዴት እንደዚህ ያደርጋሉ? ልጅ ወጣት አለ በይቅርታ አለፉት እና ይቅርታ እንዲል ማድረግ ነው እንጂ እንዴት እንዲያደርጉት አለ ብዬ ያልኳቸው ተው በቃ ምናምን አሉ እና በዛው እኔ ራሴ ከዛ ከትንሽ ጊዜ በኋላ በቃ ቻው ብያቸው ልወጣ ስል ቆይ ቁጭ ብያሉኝ እና ምን እንደሆንኩ አላውቅም። ክላስ ውስጥ ነው እራሴን ያገኘሁት ማለት ነው። ከዛ ራሴን ሱሬን ይፈታሉ። ደግነቱ ሱሬ ታስሯል፣ በጣም ታስሯል። ሱሬን ሲፈቱ የዛን ሰዓት እንደ ሰመመን ብድግ ስል ክላስ ውስጥ ነኝ። እሳቸው አጠገቢያል። ከዛ በስመ አብ ወልድ መንፈስ ቅዱስ አልኩኝና እንደገና ብድግ አልኩኝ። ለምንድን ነው እዚህ የመጣሁት ነው ስላቸው፣ አይ ትንሽ አሞሽ እኮ እንድታርፊ ብዬ ነው እዚያ አመጣሁሽ አሉ። ከዛ ገፈታትሬያቸው ወጣሁ። በጣም ተናድጄ ማለት ነው። ልጅቷ ምንድን ነው እሱ የተፈጠረ ነገር አይተሻል? ምንድን ነው የሆንኩት? ምናምን ብዬ ስላት፣ አስተናጋጇ ምን አለችኝ? አይ እኔ ምንም ያየሁት ነገር የለም አላቅም። ውጭ ነበርኩኝ አለችኝ። እስከዚህ ድረስ ነው የሚያደነዝዙ እና ደግመው ጭራሽ መጫወቻ የሚያደርጉ ልል ነው። አሁን ይቺ ልጅ እንደዚህ ቪዲዮ እስኪቀርጿት ድረስ በፍጹም እኔ እርግጠኛ ሆኜ የምነግር በራሴ ስለደረሰ የሆነ ነገር ደግመውባት፣ ራሷን እንዳታቃርገው የሆነ ፊልም ቀበሏት። የሚፈልጉት ነገር አለ ማለት ነው። ስለዚህ ነው እና፣ እንድትማሩበት ፈልጌ ነው ይሄንን የተናገርኩት እና እኔ ከዛ በኋላ በፍጹም እንኳን ነፍስ አባት አይደለም በአጠገብ ቤተክርስቲያን ጋር ራሱ መሄድ ፈራው። ለምን ቄሶቹን ፈራቸው ማለት ነው። እግዚአብሔር ግን ይፍረድ ቦት ብያቸው ነበር። ሰውየውን እግዚአብሔር ልጅ አገር ልጅ ደፍረው እስር ቤት ገብተዋል ተብሎ ሰማሁኝ እና የዚህን ያህል ባለጌዎች ናቸው ልልህ ነው እና ትምህርት እንዲወስዱ የምፈልገው እናቶችና ልጆች ነፍስ አባት ናቸው ብለው ብዙ ባይቀርቧቸው ጥሩ ነው። እኔ ሰው ጥሉ አይደለም፣ እንደዚህ ሁኑ አይደለም፣ አያገባኝም። ግን ተጠንቀቁ፣ ለራሳችሁ በጣም ስራቸው በጣም ከባድ ነው። ከባድ ከባድ ነው። ይሄንልነው በጣም አመሰግናለሁ። ተባረ ሌላ ታሪክሽ በጣም የሚገርምና የሚያሳዝን ነው። የሚገርምሽ ነገር እንደዚህ አይነት ታሪክ እኔ ብዙም ማቀው ወደ እኔ መጥተው የነገሩን የነገሩ ሴቶች አሉ፣ በጣም ብዙ ናቸው። እና እኔ ብናገር ምንድነው የሚመስለው ሃይማኖትን ለማጥቃት የመጣን ይመስለዋል ሰው፣ እውነትም የምናወራም አይመስልም። ገባሽ? አዎ ግን መነገር አለበት። ሰው የፈለገውን ይበል፣ የፈለገውን ይናገር። ኦርቶዶክስ የሚባለው ውስጥ ያሉ አባቶች በጣም የቆሸሹ ናቸው። በጣም የወረዱ ናቸው። በጣም የዘቀጡ ናቸው። አዎ፣ አዎ። ዛሬው ጋር ያሳስናልእንደዚህ የስላሴንና መድኃኒዓለምን እያስቀደሱ ሰው ሁሉ ያቆርባሉ። እዛ በእኔ ቦታውን መግለጽ አልፈልግም። ታስፈላጊ ከሆነ ነግራቸዋለሁ። ቤተ ክርስቲያኖች አስቀዳሽ ናቸው። ሚስታቸው ደግሞ ምን የመሰለሽ ቆንጅዬ ሚስት ብታይ አምስት ልጆች ወልዳላቸው ቤታቸውስ ቁጭ ብላለች። እሷን እንኳን ሪስፔክት አይሰጡ ምስ ያስቡ። እንደገና ሌላ ሴትና ልጅ ሀገር ፍለጋ መዞር ምን የሚሉት ነው? ሃይማኖትቱ ህዝብ ላይ እግዚአብሔር መፈሪያ እግዚአብሔር የተውጋለ ሃይማኖቱ የተውጋለ። አየሽ አየሽ አሁን አየሽ። ሰው እኮ ማውራት ስለማይፈልግ እንጂ ብዙ ጥቃት የደረሰባቸው ሴቶች አሉ። እኔ አሁን እችን አግኝቼ ለምን መሰለ ቢያንስ ሴትና ልጆቻቸውን ፊት ለፊት እንዳያቀርቡ እንዲጠነቀቁ ነው እችን የወጣሁት እንጂ ለሌላ አይደለም። ገብቷል። እኔ ምንም በማላቁጭ እያወራሁኝ ራሴን ያገኘሁትን ክላስ ውስጥ ነው ከዛ በኋላ ደግነቱ ቶሎ ከሸፈባቸው ምን እንደሆነ አላውቅም እንጂ ሱሬን እየፈቱ ነው ያገኘኋቸው። አስበ ይሄ ውርደትና ሞት ነው። ከዛ በኋላ ልጅ ሀገር ደፍረው ነው የታሰሩት። ብድ ብዬ የጠፋው ስንት ጊዜ ከስድስት ወር ነው ምናምን በኋላ እነዚህ ሰዎች ጋር ስደውል ወይ አንቺ፣ በቃ እኮ ጠየቅሽ ወይ ታሰረ፣ ልጅ ሀገር ደፍሮ አሉ። በስመ አብ ወልደ መንፈስ ቅዱስ አልኩ እና ደንግጬ ማለት ነው የቱ ኬስ ባጠፋም ሳታስወጡ ዚ እንድትመክሩኝ ፈልጋለው። እኔ ተበድዬ ነው የመጣሁት። የተበደልኩት ከዚህ በፊት በአረብ ሀገር ቤሩት ነበርኩኝ እና የዛሬ ሶስት አመት አካባቢ ወደ አገር ቤት ልኩኝ የጎጃም ሀገር ልጅ ነኝ ማለት ነው እና አንገቴ ላይ መስቀል አልነበረም ነበር ንሳ ትግባ እና አጋጣሚ ቤሩት ላይ ጠፍቼ ስለምሰራ ተብዙ ልጆች ጋር ተቀላቀይ ነው ምሰራ እና ከጌታ ልጆች ጋር ምናምን ከጴንጤዎች ጋር እኔ ብሳቱ ኦርቶዶክስ ነበርኩኝ። በአሁኑ እኔ ምንም እምነት የለኝም ና ያ የሆነበት ምክንያት ተበድዬ ነው፣ በቄሶች ማለት ነው። እኔ ብቻ ሳይሆን ቤተሰቦች ራሱ ተበድሏል። ገንዘብ ተበልቷል። ቤተሰቦች ከቤተ ክርስቲያን ተገድለው እንዳይጠጡ አቦ ስላሴ ተደርጎ የሁሉ ግፍን የተደረገብኝና ያ የሆነው ምንድነው ከዛሬ ሶስት አመት በፊት ከቤሩት ወደ ክፍለ ሀገር ሲሄድ አንገቴ ላይ መስቀል ስለሌለ መስቀል ትሰር ልጃችሁ ና የክፍለ ሀገር ሰው በብዛ ውጭ ሀገር ሄድን ምናምን ነገር ስና ሙስሊም እንደሆነ

አንገት ላይ አንገት ላይ መስቀል ስለሌለኝ በደረስኩበት ሰዓት ሰው ሊጠይቀኝ ምናምን ነገር ሲመጣ ንስሳ አባት አስገቧት፣ ጠበል አስገቧት፣ መስቀል ትሰር ምናምን ነገር ተብሎ ይደረጋል። ከዛ ንስሳ አባት እንዲስ ተደረገ ማለት ነው። ከዛ ንስሳ አባት እንዲስ ሲደረግ ንስሳ አባቱ ቤቱ ጠረኝ ማለት ነው። ቤቱ ትልቅ ነው። ስሙ ታሪኩ ተገኘ ይባላል። የሰፈራችን ሰው ነው ማለት ነው። ታሪኩ ተገኘ ይባላል። አስፈላጊ ከሆነ ፎቶውን አስመጥቼ አጋልጣለሁ ማለት ነው። ይሄን ድል ስላ ያላገኘው ነው እስከ ዛሬ ማለት ነው የደበቅኩት ማለት ነው። ኦልሞስት ሁለት አመት ሊሆነው ነው ይሄ ነገር ማለት ነው። ከዛ ቄሱ ብቻ ሳይሆን በቤተ ክርስቲያኑ ያሉ አባላት ቄሱ የበደለኝን ቤተሰብ የደረሰባቸውን ለቄሶች በማህበራቹ ይህን ነገር አጋጣችሁ ገንዘቤንም ስጡ ቤተሰቤንም እኔ ቤተክርስቲያን ማጥቼ ቤተሰቦችን ማው አውርጄ መቼ ነው አላህ፣ እኔ አላህ ስል የሰማው መቼ ነው ሙስሊም የሆንኩት ምናምን ነገር ብዬ ስል አይ ከዛ ይህን ነገር ባትሽ ያዥ ንስሐ አባትሽ ነው። በመጀመሪያ ጸበል ሂጂ፣ አንቺ ጤነኛ አይደለሽም ምናምን ብዬ በቤተ ክርስቲያን ቄሶች ራሱ አግለውኛል። እርም ብዬ መጥቻለሁ፣ እስካሁን ድረስ ልጃቸው እኮ ሰልማ መታ አገር አዋዳ ሄደች ተብዬ በቤተሰብ እየተሰደቁ ነው። ቄሱ እንዴት ብርሽን በላሽ ለተባልኩት ነገር ንሳ ግቢ፣ ሀጢያትሽን ንሳ ግቢ፣ እዛ ምግብ ምናምን ቀላቅለሻ ምናምን ንሳ መግባት አለብሽ፣ ተዛ ጸበል መጠመቅ አለብሽ። የንሳ አባት ሊኖርሽ ይገባል። ተመለሰሽ ልትሄጂት ስለሆነ የንሳ አባት በሩቅ ብትሄጂ፣ በሩቅ ም ቢሆን በስልክ መብራት አለብሽ። ያለ ንሳ አባት ከሀገር መውጣት የለብሽም ተባልኩኝና፣ እሺ ብዬ ተዛቄሱ የት ይጠሩኛል? ቤታቸው ቤታቸው ትልቅ ነው። የጸሎት ቤት ተብሎ ለብቻቸዋል። ስለዚህ ጸበል ምናምን ነገር ምናምን ነገር እንትናዊ ቦርሳሽን አስቀምጪ ጸበልና ልንትነልሽ ልሽ ሆኖ ሊደግም እንዲ ስለሆነ ምናምን ነገር አለና ቦርሲያን አስቀምጫ ወደ ጾለት ቤት ገባው ማለት ነው። ከዛ ሲሉ ቆዩና ከዛ ጠገደረችኝ፣ መከሩኝ፣ መስቀል አሰሩልኝ ከአንድ ሙለቴ ከዛ በኋላ ሰውጣ ወጣሁኝ፣ ቦርሳዬን ወደ ቤት ወጣሁኝ። መስቀል አሰሩልኝ ተመስገን። ከዛ ቤት ስሄድ ብር የለም፣ ያው በጌታ ምስክር ብር የለም።

ነው። ራሳቸውን ይዘው ውቁ ይሄ ነገር ሰው እንዳይሰማሽ ውቁ ነገር አሉኝ ማለት ነው፣ እንዳይሰማሽ፣ ቤቱ ላይ የተሻለ ሰው የለም ነበረ ምናምን ነገር አሉኝ። እኔ ከባንክ አውጥቼ አጋጣሚ ጉንዴን የምትባል ከተማ ነበረች እህቴ ጋር አድሬ ጠዋት ከባንክ አውጥቼ ብሩን በቦርሳ ይዤ ነው ወደ እሳቸው ቤት በዘው ንስሓ ልገባ ቀጠሮ ስለነበረኝ ይሁን ብሩን ወደዛ ወደዚህም አላልኩት። መቶ ፐርሰንት እርግጠኛ ነበር ብሬ በኪዝ ይያዙ

ከዛ በላይ ከዛ አልፎም እኔ አፌን ከፍቼ እንዳሉ አራ ቤተሰቦች አቦ ስላሴ መድኃኔዓለም ይጠጣሉ ልጃቸው ሰልማ አብዳ አገሬ ያሳይኝ ብላ ሄደች ተብሎ ቤተሰቦች ከቤተክርስቲያን እነሱ አልቀሩም፣ ግን ከቤተክርስቲያን ተገለውብኛል። ዛሬ ያለሁበት ምክንያት መስቀልም አንገት የለም ንስሓ አባትም የለም። እርም ብዬ በአንዱ ቄስ ብቻ ሳይሆን በሁሉም ቄስ ተቀይሜያለሁ። ጸጥ ብዬ ነው ተቀምጫለሁ። ሚውታ ድርቅ አስወጣታለሁ፣ ካስፈለገ በቃ። እንደዚህ አይነት ነገር እኛ ቤት አይሰራም። ይሄ እኛ ቤት ነው። እኛ እራስ ገዞች ነን። ሰው በደሉን ሲናገር ችግሩን ሲናገር የተናገረችው ነገር ምንም አልመሰልህም። ገንዘቧ ማጣቷ፣ ቤተሰቦቿ መገለላቸው፣ እሷ መሰቃየቷ፣ መቸገሯ ምንም አልመሰለህም። ከዛ የመጨረሻው ከባዱ ጥያቄ ኦርቶዶክስ ለመሆንሽ ምን ማረጋገጫ አለሽ? አንተ ደነዝ! አንተ እኮ ማለት ቀሲስ እስጢፋኖስ ደበበ አስራ አምስት አመት ሙሉ በተክሊል አግብቶ ሲያቆርብ በከነስ ሲያገለግል ቡራኬ ሲሰጥ ኖሮ እኮ ደፍሮ የአስራ አምስት አመት ልጅ እኮ ትናንተ እንደወጣበት ሰውዬ ነው። እሱ ለማን ጠይቀው ሄደ ኦርቶዶክስ ለመሆኑ? ቀንድህን ነበር ቁልቁር መቅበር። እናንተ የሀጢአት ጽዋ ናችሁ። የደፋሪ ደቀ መዛሙርት፣ የሌባ ደቀ መዛሙርት፣ የገዳይ ደቀ መዛሙርት ናችሁ። የተናገራቸውያ የመተቀመጡ ሰዎች ተራች ተቀመጡ። ሰዓት የጨርቃም ስብስብ

ቤተሰቦችሽ እንግዲህ ከቤተክርስቲያን እስኪገለሉ ድረስ የደረሰብሽን ነገር ትናገሪያለሽ። ሰው ችግሩን ሲናገር የተወሰደብኝ አርባ አምስት ሺህ ቀጥታ ተባንክ እንዳወጣሁት። እንደውም ብር አይሰጥም ሲሆን እዛ አካባቢ ትንሽ ብር እጥረት አለ ባንክ ላይ እና በህቴም በኔ አድርጌ አውጥቼ አርባ አምስት ሺህ ብር ይዤ፣ ያንን ብር ይዤ ነው የሄድኩት ማለት ነው። አንድ ሰዓት ቀን ብሯ ብቻ ነው ወርቅ ምናምን ነበረ፣ ብሯ ብቻ ነው የተወሰደብኝ እና እሱ ብቻ ሳይሆን እኔ የገረመኝ ልክ አሁን ገብተው እንደተሳደቡት ልጆች እኔ ኦርቶዶክስም አይደለውም የምንም እምነት ተከታይ አይደለውም በአሁኑ ሰዓት ብያለሁ። ሁለተኛ እኔ የሰው ስም በማጥፋት እግዚአብሔርን ስም በመጥራት አይደለም የቄሶችን ወይ ደግሞ ኦርቶዶክስን ማቃወም የምችለው። የሚገርመው ያሳዘነኝ ነገር ለጓደኞች እንኳን ስነግራቸው ጓደኞች የራሱ ልክ እዚህ ቢሮ ገብተው እንደተቃወሙኝ እነሱን ተቃወሙኛል። ከዛ በኋላ ማንም ሰሚ እንደሌለኝ ምን ያክል ቄሶች ኃጢአት እንኳ የፈለገ ነገር ቢሰሩ ምእመናኑ ምን ያክል ለቄሶች ቦታ እንደሰጧቸው በቃ ማንም ሰሚ ያጡ ማለት ነው። ከቤተሰቦች ውጭ ማንም ቄሱ አጡ እና ሰሚ ለቄሶች ተናግሬ ለአንድም ለሁለትም ቄሶች ተናግሬ በህብረት ይህን ነገር እንድታውልኝ ምመና ሳይሰማ እንድታውልኝ ገንዘቤ እንዲመለስልኝ አልፎ ተርፎ ቤተሰቦቼ ለምንድን ነው እኔ መቼ ነው አላህ ወላ ስል ታፌ እንኳ ታፊ እንኳ የተሰማው ብዬ ያንን ነገር እንድትፈቱልኝ ቤተሰቦች በክፍለ ሀገር ደግሞ በጣም ወሬ ይገናል ማለት ነው። በተለይ እኔ ወዳለውበት ወደ ጎጃ ጭራሽ የሚባል ጎጃም ሳሌ ለምሳሌ ወደ ሞጣ ምናምን ሙስሊሞች አሉ ማለት ነው። እኛ ደግሞ ያለነው ወደ ወደ ክፍል የሚባለው ሙስሊም የሚባለው ዝርያ እንኳ የለም ማለት ነው እና አንዳንዴ ጌታ አላለ አብሬ ቤሩት ላይ ከብዙ ልጆች ጋር ጠጋ ብላ ታማክራቸዋለች የደረሰባትን እንዴት እንደሆነ ወሊድ እርግዝና እንደየለ ምናምን ነገረቻቸው ይሄ ችግር የለብሽም መፍትሄ እኔ ጋር አለ ልጅ መፍራት የለብሽም አሉ ልጅቷ ሀገር ሰላም ነው ብላ ነገሩን ተቀብላ በቃ መፍትሄ እንሰጥሻለሁ ስለተባለች እርሶ ጋር ትሄዳለች። ቀን ቀጠሮ ሰጥቷት ሰው ቤት ውስጥ የማይኖሩበትን ቀን አድርገው ቤት ውስጥ ብቻቸውን በሚቀሩበት ሰዓት ቤት ውስጥ ትጠራለች። ከዛ የሆነ እጣን ነገር ሰጥተው መታጠን አለብሽ አልዋት እና መጀመሪያ ላይ ከዛ መጨረሻ ላይ ምናልባት ልብስሽን አውልቀሽ መታጠን አለብሽ ነጠላን ነው መልበስ ያለብሽ አልዋት። በጣም ነው የሚደብረው። የመጨረሻው ከዛ በኋላ ልጅቷ በጣም ነው ከባድ ውሳኔ ነው የወሰነችው ልጅቷ። አሁን ልጅቷ እምነት የላትም ሃይማኖት የሚባል ነገር ምንም አትከተልም። ተናዳ ማለት ነው እና ነጠላዋን ለብሳ ባለችበት